ፓርቲ ጽህፈት ቤት ኃላፊ ክብርት ምክትል አፈጉባኤ ወይዘሮ ጥሩዬ፣ የተከበራችሁ የጽህፈት ቤት ኃላፊዎች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች እንኳን ለታላቁ ለማርች ኤይት በዓል በሰላም መጣችሁ። እንግዲህ የዛሬው በዓል በየዓመቱ እያከበር ነው። እንደሚታወቀው ከዚህ በፊት በዓለማትም በአፍሪካን በአካባቢያችንም ብሎ የሴቶችን ጾታዊ ምክንያት ከሌሎች ጋር እኩልነትን ባለማረጋገጥ ወይም ሌሎች ችግሮች የነበሩትን ለመፍታት በሚል በየዓመቱ በዓል ይህ በዓል እንዲከበር ተደርጎ በዓለም ደረጃ በሀገራችን ብሎም በክልላችን በአካባቢያችን ጭምር እየተከበረ እዚህ ድረስ ደርሷል። በዓሉ ሴቶችን በኢኮኖሚ፣ በማህበራዊ፣ በፖለቲካዊ የተሻለና ላቅ ያለ ያላቸውን አስተዋጽኦ እና እውቀት አውጥተውበት ጥቅም ላይ እንዲያውሉበት ና ህዝብ እንዲያገለግሉበት ለሀገር አስተዋጽኦ እንዲያደርጉበት ጭምር ታሳቢ የተደረገ በአል ስለሆነ ይህ በአል የተለየ ትርጉም አለው ማለት ነው ስለዚህ በዚህ ሁነን በጋራ ስናከብር የሴቶች እኩልነትን በማረጋገጥ ፍታዊነትን በማረጋገጥ ያላቸውን ምቅሀፍት አቅም እውቀት አውጥተው ለልማት እንዲያውሉት ለእድገት እንዲያውሉት ለሀገራችን እንዲያረሙት ጭምር ለማድረግ ና፣ አንዳንዴ በቤት በጓዳ የተደበቁ ሴቶች አሉ፣ ወደ ደጅ የማይወጡ አሉ፣ የተለየ በደልና ጥቃት የሚደርስባቸው ሴቶች አሉ። ከነዛ እንዲወጣ ና በእኩልነት ላይ የተመሰረተ እንዲሁም በማድረግ በኩል ይህ በዓል ትልቅ አስተዋጽኦ አለው ማለት ነው። ስለዚህ በየጊዜው በዚህ በዓል እየመከርን እየተነጋገርን፣ በሌሎች አማራጮችም ጭምር እየተነጋገርን የሴቶች እኩልነትን የማረጋገጥ የሴቶች ብቻ የሚሰጥ ሳይሆን እኛም ወንዶችም በጾታ ልዩነት ሳይፈጠር በእኩልነት ማረጋገጥ የሁላችን ኃላፊነት ይሆናል ማለት ነው። ከዚህ አኳያ በሴትነታቸው ብዙ ነገር የደረሰባቸው ይኖራል ቸው እንዳያዙ የሚደረጉ ሊኖሩ ይችላል እና እነሱንም ወደፊት በማምጣት የሁላችንም ኃላፊነት ይሆናል። ስለዚህ ቅድም ወንድሜ መድረክ አስተዋቂ ስለው እንደነበረ ንቁ ተሳትፎ ያስፈልጋል። አጨብጭ ከተዋለም ማጨብጭብ ነው፣ ተናገሩ ከተዋለ መናገር ነው። አልበዛ ካሁኑ ይጀምራል ማለት ነው ካሁን ይጀምራል ማለት ነው። ይህ ዝምታ አይጠቅም። ዝምታ መሰበር አለበት። ዝምታ ጠርቶ ወደ ንግግር ወደ መመካከል መውጣት መቻል አለበትና ስለዚህ መድረክም ንቁ ተሳትፎ እንድታደረጉ አደራ እያልኩኝ መድረኩ የተከፈተ መሆን